ዓለም አለም እያለችሁ ኮሜንት ዚ ዲዚ ቤት የምትጽፉ ሰዎች እጃችሁ ይሰበር። አሁን እኔ ሰርግ ሳልበላም አልንቀ። አዎ ዛሬም ሰርግ ላይ ነኝ፣ በልሜም ሰርግ ነኝ። በዚህ ህን ጉዳይ ሳወራ ሰርግ ሳላወራ አልወጣም። ከሰርግ ኋላ አይመለከተኝም። ሰርግ እስከምበላ ግን ምን ነገር አፖስቶ ነው። ዛሬም ሰርግ ላይ ነኝ። እሽ ሰራ ጥገና ብዙ ጊዜ አለ

ይሄን ያን አንድ እኔም እኮ ያን ነው። በቃ ያን ማተው አለባችሁ። ለምን እሷ ለምን አነሰም በዛ አሁን በዚህ ታይም። እሺ እሷ ያው ብዙ ሚስጥር ስለምታቅ ስለምታቅ ዜድ፣ እንኳን ዜድ እኛ ሚስጥራቸውን አውቃለሁ። እና ዜድ ብዙ ሚስጥር ስለምታቅ የሄድሽ ዴዚን ታጨናነቃለች ያንቺ ሰዎች እንዲህ ሲጀምር አሁን ዴዚ ዜድ ነው እንጂ ምታምነው ደጋፊዎቹን አታምንም በዚህ ታይም ላይ ስለዚህ ማቆም ነው ያለባቸው በቃ አንዳንዴ ማቆም ማቆም አለባቸው አይሰማም እኮ ኤዲ አሁን ብሎክ ተደረገች አስፈች እንዲህ ወይኔ ተረገም ያቺ እኮ ናት ማን እንደሆነች አላውቅም ቤቴ ውስጥ ሙድር ያለ ጭምስ ሳረገቻቸው እንዴ ምን አርገዋት ነው? አሁን ራሱ ቅድም የሀገር ሴት ነው የቦለከችው። ምን እንደደረ እኔ አላየሁም። ግን ብሎክ ስታረጋቸው ይመጣልኛል። እዚ ላይ እንዴ ለምን እንደምትቦልካቸው ገርሞኝ ገርሞኛል። እንዴ አራሽ ቆይ ከፍታቸዋለሁ አለ። እኔ ኮ ማንንም አልቦለክም። ሁለት ሰው ሶስት ሰው ነው የቦለኩት። ሁሉንም ከፍቻለሁ። የሀገር ሰው ቦልካን ወጣችሁ፣ ማን እንደሆነች ይችላል። ግን ግን ማርያምን ቅድም ገብታ ነበር፣ አንቺን ከፍታ እሷን ቦልከቻት። እና ልንገራችሁም ሴቶች ተው፣ በሕግ አምላክ። እኛ ሳግን እንብላበት ስድብ አንፈልግም። እኔ ልንገራችሁ፣ ያኔ እነግራችኋለሁ። እኔ የዲዚኒ ዲዚ ወዳጆችን አልሰድብም። አሁን ዜድንም ያልሰደብኳት የማልሰድባት ምክንያት በዲዚ ወዳጃ ስላካተትኳት አልሰድባትም እንጂ ዲዚ ዜድ እኮ ረግጣኛለች። በደ እኔ እሷን መርገጥ ብዙ አቅም አለኝ፣ ግን ነው አልሰድባትም። ኔቨር ዲዚ ዜድን ተሰደባችሁ ችግሩ ብዙ ነው፣ እናንተ እናንተ ወሬ ነጋሪ ታጣላችሁ። ዜድን መሳደብ ማለት ወሬ ነጋሪ ማጣት ማለት ነው። ዜድ አፏ አርፍ፣ ቂጦ አርፍ የሆነ ነገር ስትሰማ ሹክ ትላችኋለች። ስለዚህ ዜድን ከሰደባችሁ ወሬ ታጣላችሁ።

ግን አታውቅም ማለት አይምሰልሽ እ ነግሬያቸዋለሁ። ግን እንዴት ዲዚ አስቸጋሪ ናት። እኔ ግን አንድ የምነግራችሁ ጊፍተሮቹ ለኔ እንኳን ይምጡ፣ ወደ እኔ ምጡ። አሁን ኤደን የምትባሉ ወደ እኔ ትምጣ። ሁላችሁም እንቺ፣ አሁን ራያ ሌቭል ሀያ ሁላችሁም ወደ እኔ ነው። ጊፍተር አትሳደቡ፣ ለዚውም ለእኛም ይስጡን። እንኳን እናንተ ልትሳደቡ ኖር ነው ጊፍተር። ሀብታም አይሳደብም እንዴ። ዴዚ ኤቢን ክፈቻት እስቲ፣ ኤቢን ክፈቻት። ኤቢን ብሎክ አርግሻታል። በግ አምላክ ኤቢ ክፈቻት። ይመቻት። ሲጀመር እሷ ማስተ ማናጀር ያስፈልጋታል። ሁሉንም መስራት ስለማትችል ነው እንጂ ብዙ ማስታወቂያ ሰርታለች። ከዚህ በፊት እኮ ከአስር በላይ ማስታወቂያ ሰርታለች፣ ጌታለች። ኤ ማን ነበረች እንት እንትና ዙዙ? እዚህ ካለች ጻፊ ልክፈትልሽ። ኤዲ ምትባሉን ቦልከሻታ። አሁን ከፈቻት ይወል እና አሁን በቅርቡ አሞራ አሜሪካን ይገባል። አዲስ መረጃ እጄ ላይ ያለው ይሄ ብቻ ነው። ሼር ኮፒ ሊንክ አድርጉ። ዴዚ አይደለም የምትሄደው፣ አሞራው አሜሪካን ይገባል። ዴዚ ለማየት ማለት ነው። አዲሱ አጀንዳችን ይሄ ነው። ሌላ ክፈቻት አሁንም፣ ቡልክ ሸተል ምን አረጋችሽ? እና እንደሱ ነው እንሻለሁ ኤደን ግን ባለፈው በ በጊፍት በአንበሳው ጉዳይ ምን አሳባለሽ? ኤደን ኤደን አንበጻፊ ለ ምን ምን አለሽ? በአንበሳው ጉዳይ በአንበሳው ጉዳይ

ከዛ አው አው እናንተ ልንገራችሁ በቅርቡ አሞራው አሜሪካ ሊሄድ ነው። አው አዲሱ አጀንዳ ይሄ ነው። ምንም ከኔ በፊት መረጃ ማንም ሰው እንዲሰጥ አልፈቅድለትም እዚህ ሚዲያ ላይ አው ምነው አሚና በቅርቡ